አይዞሽ ገለቴ አይዞሽ አይዞሽ። በቃ ምን እናርክ? በቃ ምንም ማድረግ አይቻልም። ጀግናዋ አትሌት ገለቴ ቡርቃ በኦሮሚያ ክልል አርሲ ኮፈሌ ውስጥ ነው የተወለደችው። ይቺ ጀግና አትሌት በ2015 ቻይና ቤጂንግ በተካሄደው የዓለም አትሌቲክስ ሻምፒዮና ለሀገሯ የብር ሜዳሊያ አምጥታለች። በ2007 አልጄርስ ላይ የመላው አፍሪካ ጨዋታዎች በ2008 የቤት ውስጥ ውድድር ቫሌንሲያ ላይ በዚሁ ዓመት በመዲናችን አዲስ አበባ የአፍሪካ አትሌቲክስ ሻምፒዮና ላይ ወርቅ አስገኝታለች። አትሌቷ በአንድ ወቅት ውድድሯን ስታደርግ አደናቅፏት ወርቃ እንደ ዋን መቆጣጠር አቅቷት ስታለቅስ አትሌት ቀነኒሳ በቀለ አይዞሽ ገለቴ አይዞሽ፣ በቃ ምን እናደርግ፣ ምንም ማድረግ አይቻልም በሚለው ንግግር በርካቶች ያስታውሷታል። ይቺ ሀገር ባለውለታ አሁን ላይ ጎዳና ከመውጣቴ በፊት የኢትዮጵያ ሕዝብ ይድረስልኝ እያለች ነው። ገለቴ እንግዲህ ጉድ ሆንኩኝ፣ ለፍቼ ያፈራሁት ንብረቴን አስረክቤ ባዶ እጄን ቀረው፣ ጎዳና ከመውጣቴ በፊት የኢትዮጵያ ህዝብ ይድረስልኝ እያለች ነው። በሩጫ በቻልኩት አቅም ሀገሬንና ህዝቤን ለማስደሰት ሞክሬ ያለሁ፣ ባገኘሁትም የሽልማት ገንዘብ ኢንቨስት ላደርግ እየተዘጋጀው ባለሁበት ጊዜ ፈተና አጋጠመኝ። ባለቤቴ በ2009 ዓ ም መጨረሻ አካባቢ ከቤት ጠፍቶ ስምንት ወር ከቆየ በኋላ ፍርድ ቤት አቀረበኝ። እስካሁንም ክርክር ላይ ነኝ። ከባለቤቴ ጋር 9 ዓመታት አብረን በትዳር የቆየን ሲሆን በ2009 ዓ.ም ለውድድር ከሀገር ውጪ ሲሄድ ከሸኘኝ በኋላ ውድድሬን ጨርሼ ስመለስ ባዶ ቤት ነው ያገኘሁት፣ እሱ አልነበረም። ቀጥታ ለፖሊስ አሳውቄ ፍለጋ ላይ እያለሁ ወደ ስልኬ ደውሎ ለምን ትፈልግኛለሽ? ለምን ስሜን ታጠፊያለሽ? እኔ ጸበል ነው ያለሁት፣ አርፈሽ የማትቀመጪ ከሆነ እገልሻለሁ አለኝ። እኔም ዝምታን መርጬ ባለሁበት ሁኔታ በ2010 ዓ.ም በሱ በኩል የክስ መጥሪያ ሲልክልኝ ግራ ነው የተጋባሁት፣ ትላለች። እንግዲህ ክሱ ፍቺ ነው። ፍርድ ቤት ስቀርብም ባለቤቴ ጋብቻው እንዲፈርስ ሲጠይቀኝ እኔ ደግሞ የተጋባ ነው በቤተ ክርስቲያን፣ በፕሮቴስታንት እምነት እንደሆነ እምነቴ ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሼ አላፈርስም አልኩት። ነገር ግን በጫና ጋብቻው እንዲፈርስ ተደረገ፣ ትላለች። በቃ መፋታት እፈልጋለሁ እምቢ ብሎ ድርቅ አለ። ያው የስራውን ሰርቶ ንብረቴን ለመውሰድ ነው ብዬ አስባለሁ። ሙሉ ውክልና የሰጠሁት በመሆኑ የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦታል። ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ አግኝቻቸዋለሁ። በተለያዩ አካባቢዎች የሚገኙ አስር ቤቶች፣ አራት መኪናና ሌሎች በርካታ ንብረቶቼ ተሸጠውብኝ ባዶጄን ነው የቀረሁት ብላለች። የተሸጡት ደግሞ ከዋጋቸው እጅግ በወረደ ዋጋ መሆኑን በጣም አዝኛለሁ ነው ያለችው። አንዷ የቀረችው ቤቴም በ2008 ዓ ም ውክልናው የተነሳባት ቤት ነች። ሌላው ይቅርና እናቱ እንዲኖሩበት የሰጠሁትን መንግስት፣ የሰጠኝን ቤት ለእናቱ በ200 ሺህ ብር በሽያጭ አዙሮታል ነው ያለችው። ቀድሞ ሁሉንም አቅዶበት ነው ያደረገው። አንድም ገንዘብም ሆነ ንብረት እንዳይገኝ በራሱ ስም አላስቀመጠም። ትዳሬ ብዬ በሰጠሁት ሙሉ ውክልና ግፍ ነው የሰራብኝ። ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራውንም ሳልካፈል አንዷን የቀረችውን ቤት እንኳ እንዳልካፈለው ፍርድ ቤት ወስኖብኛል። የኢትዮጵያ ሕዝብ ይፍረደኝ ስትል ነው እንግዲህ ያቀረበችው ሮሮ ወይም ስሞታ ማለት ነው። በተለይ እንግዲህ ይህንን ጠቅላይ ሚኒስትር ዶክተር አብይ በቅርበት ነገሩን ተከታትለው ፍርድ እንዲሰጧት ሌሎቹ በሙሉ እስካሁን ድረስ ምንም አይነት ፍርድ እንዳልሰጧት ነው እየተናገረችው። ይህንን በተመለከተ የዓለም አትሌቲክስ ዘገባ አትሌት ገለቴ ቡርቃ ገና በልጅነት ዕድሜዋ ነበረ ባለቤቷን ያገባችው። ይህ ጋብቻ ገለቴ በትጋት ሰርታ የመታመጣውን ገንዘብ ሙሉ ለሙሉ በሏ እጅ እንዲገባ አስችሎታል ብሏል። ታክሲ ሹፌር የነበረው ይህ ሰው ገለቴ ላይ ሌላ ሴት እንደደረበባት መረጃዎች ቢደርሱንም ይህንን ማረጋገጥ አልቻልንም። ሆኖም ገለቴ ባፈራችው ሀብትና ንብረት አሁን ላይ ሌላ ሴት አግብቶ በሰላም እየኖረ ይገኛል። ገና ልጅ እያለች ገንዘቧና ህይወቷን የሰጠችው ባሏ አሁን ላይ እሱ በእሷ ገንዘብና ንብረት በሰላም እየኖረ ገለቴ ግን በስቀቀን እንድትኖር አድርጓታል ነው ያሉት። ከዚህም ጀርባ በፍርዱ ጉዳይ ትልቅ ለሱ ብቻ የሚያግዝ ሰው እንዳለ መረጃዎች ደርሰውናል ነው ያለው። እንዲሁም ገለቴ ባለቤቷን ሙሉ በሙሉ አምናው ባሌ ህይወቴ ነው ብላ ብዙ ነገር ብትሆንለትም ሰውየው ግን ገለቴን ልቧን ለዘመናት እንደሰበረው ምንጮች እየገለጹ ይገኛሉ ማለት ነው። እንደምትመለከቱት እንግዲህ ያገባት ሴት አስቴር ይመስለኛል ስሟ፣ በጣም ቆንጆ ሴት፣ መልከ መልካም የምትባል ሴት ነች ማለት ነው። በጣም የሚያሳዝንና በተለይ አሁን አሁን እንግዲህ እንደዚህ አይነት ነገሮች እንደ ፋሽን እየታዩ ይገኛሉ፣ በሴትም በወንድም በኩል በተለይ በአትሌቶች በኩል እንግዲህ ከፍተኛ የሆነ በሌሎች ሴቶች ላይም እንደዚህ አይነት ነገሮች እየደረሱ እንዳሉ ነው ብዙ መረጃዎች እያቀረቡ የሚገኙት። ይህንን ነገር ታዲያ አንድ አትሌት ጉዳዩ ዝም መባል የለበትም ብዙ አትሌቶች ጭምር እየተገደሉ እየሞቱ ይገኛሉ በማለት ሌላ ያቋቋማቸው ኢንስቲትዩት አለ ማለት ነው። ይቺ ሴት ቢቢሲን ጨምሮ እንግዲህ ታላላቅ የምዕራቡ ዓለም ሚዲያዎች የምስራቅ አፍሪካ ሴት አትሌቶችን ጥቃት በተመለከተ በየጊዜው የሚያወጧቸው ዘገባዎች ቁጥራቸው ቀላል አይደለም። ስለዚህ ኡጋንዳዊቱ አትሌት ርብቃ የምትባለው ማለት ነው በወንድ ጓደኛዋ በደረሰባት ጥቃት ሕይወቷ ያለፈበት በቅርቡ የአትሌቲክሱ ዓለም መነጋገሪያ ጉዳይ ነበረ። በፓሪስ 2024 ኦሎምፒክ በማራቶን ሀገሯን የወከለችው የ33 ዓመቱ አትሌት በእሳት ተቃጥላ እንድትሞት የተደረገችበትም በዘግናኝነቱ የሚጠቀስ ነው። ኬንያውያኑ አትሌቶች ዳማሪሽ ሙትና አግነስ ፒትሮፕ በተመሳሳይ ሁኔታ ህይወታቸው እንዲያልፍ የተደረጉ መሆናቸው በምስራቅ አፍሪካ እንስት አትሌቶች እየተጋፈጡት ያለውን መከራ በሚገባ የሚያሳይ ነው። በኢትዮጵያም የጉዳዩ አሳሳቢነት ቀላል አይደለም። ከሰሞኑ አትሌት ገለቴ ቡርቃ በባለቤቷ ያጋጠማት ፈተና የዚሁ አካል ሊሆን ይችሏል ማለት ነው። ይህንን ጨምሮ እንግዲህ በምስራቅ አፍሪካ በአትሌቶች ላይ የሚደርሱ የተለያዩ ጥቃቶች በተለይም በሴት አትሌቶች ላይ እየደረሰ ያለው እንግልት አሳሳቢ ነው ብሏል። የኢትዮጵያ አትሌቲክስ ፌዴሬሽን ማለት ነው። ከፌዴሬሽኑ በተገኘው መረጃ እንግዲህ ሁለት ጉዳዮች ላይ ያተኩራል። አንደኛው አትሌቶችን ከመሰል ጥቃት የሚከላከል ኢንስቲትዩት በአዋጅ ማቋቋምን የተመለከተ ሲሆን፣ ጉዳዩ በምስራቅ አፍሪካ እየተባባሰ ነው የሚለው ፌዴሬሽኑ እንዲህ አይነት ጉዳዮች ሲገጥሙ በተለየ መልኩ በፍርድ ቤት መታየት አለበት ብሎ ያምናል። ሁለተኛው ጉዳይ ፌዴሬሽኑ የአትሌት ገለቴ ቡርቃን ጉዳይ በተመለከተ ለሚዲያ ማብራሪያ የሚሰጥበት ከገለቴ በተጨማሪ ሌሎች የጉዳዩ ሰለባ የሆኑ አትሌቶች እንዳሉም ይገልጻል። ስለዚህ እንግዲህ ይሄ ጉዳይ በገለቴ ወደ ሚዲያ መታ ግልጽ በማድረጓ አማካኝነት በርካታ አትሌቶች እንግዲህ የተደበቁ እንደዚህ አይነት ከፍተኛ የሆነ ወንጀል የደረሰባቸው አትሌቶች ቀላል አይደሉም እና ወደ ሚዲያ እንደሚመጡም እየተዘገበ ይገኛል። ከዚህ በፊት እንግዲህ እንደምናስታውሰው አትሌት ደራርቱ ቱሉም እንደዚሁ በባሏ ምክንያት ከፍተኛ የሆነ ችግር ውስጥ ገብታ እንደነበር ያንንም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ካለችበት መከራና ጭንቀት እንዳወጧት ተዘግቦ ነበርና አሁንም እንግዲህ ይሄ ጉዳይ በቀላሉ መታየት የሌለበት የሁላችንንም ርብርብ የሚጠይቅ ጉዳይ ነው እንላለን። በጣም በሚያሳዝነው እንግዲህ የአትሌት ገለቴም የቀድሞ ባል አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከእሷ በተቃራኒ እንደሆነ ነው እንግዲህ የተናገረችው። ከዚህ አልፎም እንደሚያስፈራራት ለፖሊስ ማመልከቷንም ጠቅሳ ነበረ። ንብረቱም እንዳይገኝ አንድም ገንዘብን በስሙ እንዳላስቀመጠ ይህ እንግዲህ ምን አይነት ሰው ምን አይነት ጨካኝ እንደሆነ ማሳያ ነው። እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸውን ጉዳዩን ውስብስብ እንዳደረገው ነው የተናገረችው። ይህ ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌቷ እስካሁን መፍትሄ ካለማገኘቱም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለሚገኝ የሚመለከተው አካል ይድረስልኝ ነው ያለችው። እና አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ነው ያለችው። ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጭ አለው ነው ያለችው። ገና ወደፊት በተለይ በማራቶን ብዙ ነገር ማድረግን እፈልግ ነበረ። ነገር ግን ደግሞ እናቴ በጡቶቼ እየሻለሁ ከቤት አትውጪ ይቅርብሽ ብላኝ እንግዲህ ከእሷ ቃላ ለመውጣት ቤት ውስጥ ተቀምጭ ነው ያለሁት። አሁን ላይ እየረዳኝ ያለው ወንድሜ ነው። በውጭ ሀገር የሚኖር አንድ አትሌት ወንድም አለኝ ከእኔ ጋር አብረው የሚኖሩትና እኔን ጭምር የረዳ ያለን እሱ ነው። ስለዚህ ምንም አይነት የገቢ ምንጭ የለኝም፣ ሌላም የምተዳደርበት ነገር ምንም የለም። ላለመሞት እንግዲህ በቤት ውስጥ ተቀምጬአለሁ ስትል ጥሪዋን አቅርባለች ማለት ነው። እንግዲህ ሁላችሁም ይህንን ነገር በቸልተኝነት እንደማታልፉት ተስፋለን። በተለይ በመንግስት ውስጥ የምትሰሩ በትላልቅ ደረጃ ላይ የምትገኙ ባለስልጣናት ጭምር ይህንን ጉዳይ የሚመለከታችሁ በሙሉ እልባት እንድታደርጉለት፣ ትክክለኛውን ፍርድ እንድታገኝ፣ ቀጣይም እንግዲህ እንደዚህ አይነት ነገር ደግሞ እንዳይፈጠር ቀደም ሲል እየተደረገ እንዳለው በኢትዮጵያ አትሌቲክስ ፌዴሬሽን አማካኝነት የሚቋቋመው ትልቅ የሆነ የሴቶችን የሴት አትሌቶችን ችግር ይፈታል ተብሎ የሚቋቋመው ኢንስቲትዩት አንዱ ሊሆን ይችላል። እና ይህም በፍጥነት መደረግ አለበት እንላለን። ለእህታችን እንግዲህ ትክክለኛው ፍርድ ይሰጣታል ብለን እናምናለን። መልካም ቆይታ።